የካሌብ አባት ቲናን በስተመጨረሻ እስር ቤት ወርውሮ በፖሊስ ቁጥጥር ውስጥ አስገባት። ዳኒና ትሁት ያዩትን ነገር ማመን አቅቷቸዋል። ፖሊስ እንግዲህ ቲና አለችበት ቦታ ላይ ሰተት ብሎ መጥቶ አባባ የቲናን ዋጋና ቲና ላደረገችው በሙሉ የእጇን እንድታገኝ ተፈርዶባታል። ካሌብ ትሁትን እንግዲህ በተደጋጋሚ ታይ ከቲና ጋር አትሳፈጭ እያለ ጦርነት ከፍቶ ነበረ። ዳኒ እውነት ለመናገር ቲና እንደዚህ ስትሆን በቁሙ ነው ሽንቱን የሸናው ማለት ነው። አባባ በተደጋጋሚ ተናግሯል። እህትህ ላይ ሸክም ሁነህ በራስህ እድሜና ጊዜ ሰርተህ መለወጥን ልመድ። ሁሌ እሰው ላይ ሸክም ሆኖ መቀመጥ አንድ ጊዜ ከብደውህ ሊጥሉህ ይችላል እያለ በቅኔ እየነገረው ነበር። አባባ ለረጅም ጊዜ ከሚባለው በላይ ቲናን ከአቅሙ በላይ ሆናበት፣ ለራሱ እስከ መጨረሻ ድረስ እልኳን ለማስጨረስ ጥግ ድረስ ሂዶ ነበር። የሚያሳዝነውና የሚገርመው ነገር ግን ቲና የምትፈልገው የአባባን ሀብትና ንብረት በእጇ ካስገባች በኋላ ካሌብና አባባን በመርዝ ልትደፋቸው ነበር ያሰበችው። አባባ ጀግናው ደግሞ በፍጹም እኔንማ ልታሸንፍኝ አትችም፣ ቅድሽንና ምኞትሽን እስከ መጨረሻ ድረስ ላይልሽ ነበር እንጂ አንቺ ይህንን ድርጅት ምንም ሳትለፊና ሳትደክሚ ልታገኘው አትችም አሉና ፖሊስ አምጥቶ እንግዲህ ማንቁርቷን ይዞ ወደ እስር ቤት አስገብቷታል። ካሌብም እጇን ይዞ የእኔ ፍቅር፣ እኔ እያለሁ ምንም ይሁን ምንም በገንዘብ ላስፈታሽ እችላለሁ። ለጊዜው አሁን ደግሞ እዛ ሊያስሩሽ ሳይሆን ጥያቄ ሊጠይቁሽ ነው መቼም አባባ የሚላቸውን ነገሮች ሁሉ አንቺ ካላደረግሽ እኮ ምንም የሚያስጨንቅሽ ነገር የለም። ለሁሉም ነገር መፍትሄ አለው እኔ ካጠገብሽ ነኝ ብሎ ሲላት፣ እሷም ደግሞ የእኔ ፍቅር እኔ እኮ አባዬን እንደዚህ አስቀይመዋለሁ ብዬ አላሰብኩም። ልበቀለው የፈለግኩት ዳኒን ነበር ብላለች። ዳኒ በተደጋጋሚ ማድረግ የምንፈልገውን ነገር ሰዎች ሳንጎዳና ሰዎች ችግር ሳይፈጠር በስነ ስርዓት ማድረግ እንችላለን እያለ በተደጋጋሚ እየለመናት ነበር። ቲና ግን አንድ ነገር ከማድረጓ በፊት የሚቀርማት ምንድን ነው? ሰውን በመርዝ መግደል፣ እንዲሁም ደግሞ አፍኖ በትራስ መግደል። በቃ ጉዳት የሚሰጥ ነገር በፍጹም ዳኒ አይፈልግም ማለት ነው። ካሌ በስተ መጨረሻ ሴት ሆና ሰላይ ሆና እንድትመጣ ያደረገው አባባ ነው አባባ ካሌብ ባለፈው ከስራ ቦታ ሲመጣ ምንም ቢሆን ትሁት እኮ ቲናን እንደዚህ ማድረግ የለባትም አባዬ። ቲና ምንም ይሁን ምንም ልጄን በሆዷ ይዛለች። ስለዚህ ትሁት ይህን ያክል መስመር ማለፍ የለባትም ነበር። እንዴት እንዲህ ልታረጋት ትችላለች ብሎ በጣም አባቱ ላይ ተናዶ ነበር። አባባም ደግሞ ልጄ ለመፍረር ስትፈልግ ዘገምተኛ ሆነህ ወይንም ራስ ደስ ያለህን ብቻ አትፍረድ። ትሁት የጠቋቆረችውና የነበረው ጠባሳና የደበደቧትን ነገርስ ብታውቅ ትሁትን እኮ ከአንዳሉ ሁለታቸው አግተው አንድ ክፍል ውስጥ አስገብተው እያሰቃዩት ነበር። ቲና ይህን ሁሉ ስለተናገረች አመንካት። የትሁትንስ ጉዳት ማን የላት? ቤቱን ትሁት ለቃ ከወጣች አንተም ከነ ሚስትህ ቤቴን ለቀህ እንድትወጣ ፈልጋለሁ ብሎ ትዕዛዝ ሰጠው። ካሌብ ከሚባለው በላይ በጣም ደነገጠ። እኔ ኮ አባዬ እንደዚህ ሲሆን አይቸውም አላቅም! እንዴት ይህንን ሊለኝ ይችላል አንዲት ሰራተኛ እያለ ግራ ተጋባ። ሰላም፣ ሰላም፣ ሰላም ውድ የተከበራችሁ የስኬት ሚዲያ ቤተሰቦች እጅግ በጣም ተወዳጁና አጓጊ የሆነው የትወቴ ድራማ እንደ ቀጠለ ይገኛል። የግፈኛው ሚስትና የቤት ሰራተኛዋ አፈጠጫ ፈጠጫ እጅግ በጣም አስተማሪና ለየት ያለ ድራማ ነው። የአባባ ትግስትንና የአባባን ብልህነት ደግሞ አለማድነቅ አይቻልም። አሁንም ቢሆን ቲናን አሳልፎ ላለመስጠትና ላለማጋለጥ ሲፈልግ ካሌብን የመራበት መንገድ በጣም ደስ ይላል። እንግዲህ ካሌብ ወደ ፊልድ ሊሄድ ነው ብሎ ተሰናብቶ ዳኒንም ቲናንም አደራ ቤቱን አክስቴ ትመጣለች አባዬ እህት ሁለት እህት አሉት አንደኛይቱ መስማት አትችልም ግን ራሳቸውን ችለው ይንቀሳቀሳሉ፣ ራሳቸውን ደግሞ ይጠብቃሉ። ስለዚህ ችግሩ ምንድን ነው? መስማት አትችልም መስማት ትችላለች ማውራት አትችልም ብሎ ሲላቸው፣ ምንም ችግር የለውም። ካሌብ ስራህና አንተ ብቻ ትኩረት አድርግ። ትናፍቀኛለህ፣ የኔ ፍቅር። ምንም ልዩነት የለውም እኮ አንተ ሁሌ ፊልድ ትሄዳለህ። ለእኔም ደግሞ አባዬ አለ፣ በዛ ላይ ዳኒም አለ ትሁትም አለች። እባክሽ ቲና ከአሁን በኋላ እንኳን ጥሩ ሰው ለመሆን ሞክሪ እና ክፉ ነሽ መጥፎ ነሽ እያልከኝ ነው አይደለም? እንደዚህ ስትጣሉ ደስ አይልም። አባዬም ደግሞ የእናንተን ጠብ እያየ ውስጡ ሰላም ያገኝ ይመስልሻል አላት። ቢሆንም አንተ በሰላምና ና፣ ቶሎ ና፣ የትሁትን ነገር እንነጋገርበታለን። እሷ ካአቅሜ በላይ ሆናለች፣ ብዙ ነገርም አድርጋኛለች። ያም ሆነ ይሄ ደግሞ አንተ በሰላም ደርሰ ከመጣ ሁሉንም ነገር እንነጋገራለን። ትናፍቀኛለህ እያለች እንዲያው የቲና መጦለብ ካሌብ፣ ከዛ ከቤት እስከሚወጣ ድረስ በጣም ነበር እንትን በቃ የቸኮለችው እንደ ልቧ ለመሆን አላደል በነጻነት። ለነገሩ እነሱም ኑረው እህቴ ወንድሜ እያሉ እያመሳሰሉ ታሪካቸውን እየሰሩ ይገኛሉ። ለዛም እኮ ነው ካሌብ በጣም ገርሞት እኮ ነው እውነት ዳኒ አንተና ትሁት አንተና ቲና የአንድ እናትና አባት እህትና ወንድም ናቸው ወይ? ወይስ ያክስት ልጅ ያጎት ልጅ እያለ ያለው ጥያቄ በጣም አስደምሞት ነው ማለት ነው። ቲና እንግዲህ የካሌብን መሄድ ተጠቅማ አባባን ሀብትና ንብረቱን በእጇ ለማስገባት ወስናለች። ዳኒ አሁን መፍዘዝ የለብንም። እችንም የማትረባ ከቤት መንቅረን አስወጥተን ሀብትና ንብረቱን እንደ ካሊብ ሳይመለስ ሁሉንም ነገር እጃችን አስገብተን በቃ ከዚህ አለም ላይ እልም ማለት አለብን ብላለችው። እንዴት ቲና? ቆይ አንቺ መረጋጋት የሚባል ነገር ይፍጠርብሽ። ትሁትን አንቺ እንደዚህ ብታሰቃያትና እንደዚህ ብታረጊያት በምትጠቀሚው ነገር በጭራሽ የለም። ትሁት እኮ የገንዘብ ምንጭ አይደለችም። የገንዘብ ምንጭ አንድና አንድ ሰውየው ነው። እሱን ደግሞ እኔ የምልሽንም ማድመጥ አለብሽ። ሁሌ አንቺ ነገር የምታደርገው ስህተትና ገደል እያስገባ እንጂ አንድም ነገር ተሳክቶልሽ አይችም አላቅም። ተው እንጂ ዳኒ እስካሁንም ድረስ አላየህም እንዴ? ትሁትን አግች ሳሰቃያት እና ምን አገኘሽ? ምንም ያገኘሽው ነገር የለም። እንዲሁም ሰውየው ቀርሞሽ እሷን ፈቷታል። ውርደት እንጂ ጥቅም አላገኘሽም ብሎ አላት ቴናም ዳኔን ይቅርታለች ና በቃ አይኔ ፍቅር፣ አንተ በችኮላ የምትቆጣውና የምትናደደው ነገር ለምንድን ነው? ተስፋ መቁረጥ የለብህም። ሁሉንም ነገር እውነት እናደርገዋለን፣ ሁሉንም ነገር ይፋ እናደርገዋለን ብላለች። እሺ ለማየት እንሞክራለን፣ ግን አንድ እድል ነው የሰጠውሽ። ከአሁን በኋላ ሰውየውም ላይም ሆነ ትሁት ላይ አደጋ ብታደርሽ ሁሉንም ነገር አረጋ ገፌትቸ ነው የሚሄደው ብሎ አስፈራራት። ይሄንን አስፈራራት ተቀበለች። ትሁቴ እንግዲህ እንዴት ተለመደው ምግብ ምናምን እየሰራራች ነበርና ክችን ሁና፣ በሩ ይቆረቆራል። ዳኒና ቲና ሳሎን ላይ ቁጭ ብለዋል። በሩን ክፍት ስታደርግ የአባባ እህት የተባለችው ሴትዮ መጣችና የአባባ የተባለችው እህት መጣችና ዘው ብላ ሳሎን ላይ ቁጭ አለች እንዴት አንቺ ነሽ እንዴ? አባባህት ምንድን ነሽ እንዴት ነሽ? እየተባባሉ ግራ ተጋቡ። በመጨረሻ ላይ በጣም በሚገርም ሁኔታ ትሁቴ ቆይ እናንተ ምን ልሁን ነው የምትሉት? ብልግናችሁን በልክ አድርጉት እንጂ ምንድን ነው መጨማለቅ? ምንም ይሁን ምንም የአባ ይህት ናት፣ እንደ ፈለገች ትሆን ትችላለች ብላ ትሁቴም ወደ ክችን ገባች። ቲናም ትውትን ተከትለ እህዴች ና ስሚ፣ አንቺ ይቺ ሴትዮ በፍጹም ወደ እኔ ክላስ እንድትመጣ አልፈልግም። እስኪ ዛሬ እንኳን እኔና ዳኔ ደስ የሚል ጊዜ እናሳልፍ። ምኝታ ክፍል ሊገባ ነው። ይችን ሴትዮ ወይ ይዘያዣት፣ ወይ ከሷ ጋር ቁጭ ብለሽ አጫውቻት አለቻት። ደግሞ በወንድሟ ቤት ልታጨናነቂያት ነው እንዴ? ቴና ለእንግዲያ፣ ክብር ይኖረሽ፣ እንደፈለገ ትሁን አሁን ደግሞ አባዬ ይመጣል። አብረው የራሳቸውን ጊዜ ያሳልፋሉ አለቻት። የትሁት ዓላማና እቅድ በፍጹም ሊሳካላት እንደማይችል እንዲሁም ደግሞ ካሌብም ለራሱ በተደጋጋሚ የእሷን መጥፎነት እያየ ሲሸፍንላት፣ አባባ ቢናደድም ዳኒ ደግሞ በፍጹም የአባባን አምስት ሳንቲም ማገኘት እንደማይችል ትሁት እኔ በህይወት እያለሁኝ የእሱን ገንዘብ ልትነኩም ወይንም ዘርፋቸው ልትሄዱ አትችሉም። ወንድነትህንና ጊዜህን ሰርተህ ተጠቀምበት። ካሌብ እንደ እህት ልምከርህ፣ የሰው ገንዘብ የሰው ነው፣ በራስ የሰሩት ግን እጅግ በጣም ይጣፍጣል። እኔ ምንም ምቀኝነት የለብኝም፣ ግን ይሄ ምስኪን አያስታውስምና አይናገርም ብላችሁ እንድትጫወቱበት በፍጹም ልፈቅድ አልችልም። እሷም ቢሆን ትዳር እያላት እንደዚህ አንተ ውሽሟን እያመጣች መጨማለቋን እውነታውን ሁሉ የደረሰበት ጊዜ ካሌብ ምን እንደሚያደርግህ ማሰብ መቻል አለብህ ብላለችው። ምንም አያመጣም ባክሽ። እኔ የምፈልገው አንድና አንድ ገንዘብ ነው። ስሚ ትሁት፣ እውነታውን በትዕግስት ላናግርሽ እኔ በጣም የማፈቅራትና የምወዳት እንዲሁም ደግሞ ከእኔ በላይ የማስብላት ልዩ የሆነች ሴት አለች። ለእሷ ደግሞ ገንዘብ ያስፈልገኛል። ስለዚህ ጠቀም ያለ ገንዘብ ከዚህ ከቤት ይዤ ወጥቼ የራሴን ህይወት በደስታ መኖር ብቻ ና ብቻ ነው የምፈልገው አላት። ትሁትም ደግሞ በራስ ሰርተህ ለምትወዳትና ለምፈልገው ነገር መሆን ትችላለህ ብላ አለችው። አባባ የሚያደርገውን እያንዳንዱ ነገር ለትሁት አማክሮና ራሷን እንድትጠብቅ እያደረገ ይገኛል። አሁን ላይ ደግሞ እንስፍስፍና እንግብግብ ብላ የተነሳችው ሀብትና ንብረቱን ለመውርሰድ ብቻ ነው። ካሌብ ለራሱ በቃ አሁን ሰውየው ሲመጣ፣ ዳኒ ማለቴ ነው፣ አሁን ሰውየው ሲመጣ በቶሎ ብለን ካሌብ ሳይመጣ ጠቀም ያለ ብር ስጠኝና ለሆነ ነገር እፈልጋለሁ ብለሽ ብሩን ተቀብለን ለምን ዘወር አንልም? ሲላት እንዴ ካሌብ ምን ሆነሃል? የእኔ ፍቅር እስካሁን ድረስ የለፋ ነው እኮ ለዓላማ እናለቅር ነው በመጨረሻ ሰዓት እንድትትደክማለህ እንዴ? እኔ እኮ የምፈልገው ሀብትና ንብረት በስሜ እንዲያዞርልኝ ብቻ ነው፣ ሌላ ምንም አልፈልግም አለችው። በጣም ደነገጠና ይህን ያክል አረንዶውስኪ አንዱም ከተሳካልሽ እስቲ ለመልካም ነው። እውነቱን ልንገርህ፣ እኔ ፍቅር፣ አሁን የዚህ የሰውዬ ሀብትና ንብረት እጅ ውስጥ ከገባ ያንንም የማይረባ ጅላንፎ ልጁንና እሱን በአንድ ቀን ነው ጸጥ ማደርጋቸው ብላ ስትል ዳኒም ደነገጠ። ካሌብም ደግሞ ሰላይ ሆኖ እዛ ተቀምጦ እያዳመጠ ነበርና ደንግጦ ወደ ክችን ገባ። ከዛ ቲናም ተመልሳ መጣችና፣ ስሚ ትሁት፣ እችን ሴትዮ አንዴ ሳሎን አንዴ ዛንዴ ዝ እያለች የምትመላለሰውን ያዥልኝ፣ ካልሆነ ግን የሚፈጠረው ነገር ከባድ ነው። እንግዲህ በወንድሟ ቤት ምንም ልታረጊያት አትችይም፣ ወንድሟ እስከሚመጣ ድረስ መታገስ አለብሽ ተናግር ያለው ትሁት፣ ሌላ ነገር ከመፈጠሩ በፊት አደራ ያለው ካሌብ፣ አንችን ነው እች ሴት ምንም ደስ አላለችኝም። ዳኒም ደግሞ በእሷ እንዲሳቀቅ አልፈልግም፣ አለቻት። መሳቀቁን ተፈራችሁ ቤቱን ለቃችሁ አትሄዱም እንዴ ብላ አለቻት። ትሁት እኔ የምልሽን ነገር እሽ ብቲ ምን አለበት፣ እንዲው ጭቅጭቅ አይሰለችሽም፣ አለቻት። እሽ ቲና ችግር የለውም አለቻት። ከዛ በጣም ደነገጠችና ቲናም ወጣች። ትሁትም ድርቅ ብላ ቀረች። ወይኔ ካሌብ ብሎ ሲነሳ ትሁት አለችበት ቦታ ድርቅታለች። በኋላ ካሌብም የትሁትን አፍፍና አደረገና ካሌብ መሆኑን ስታይ እራሷን መቆጣጠር አቅቷታል። ቲና ቀጥታ ሄደች ወደ ዳኒ ስለነበረ ጩኸቱንም ሆነ የዳኒ የካሌብን ሁኔታ አላየችም ማለት ነው። አቤት ውርደት! ካሌብ አባቱ ያለውን ሁሉ በዓይኑና በጆሮ ስላየ እጅግ በጣም ደስ ብሎናል። ትሁት ደግሞ ካጠገቡ ሁና ይብለጥ ቲናን እና ዳኒን ውርደታቸውን እንደሚያይ ትረዳው ይሆናል ማለት ነው። አባባስ በስተ መጨረሻ የወሰኑት ውሳኔ እጅግ ከባድ ይሆናል ማለት ነው። የካሌ ውሳኔ እንዲሁ እንደሆነ ሊቀጥል ነው ወይስ ከፊልድ ቦታ መጣሁኝ ብሎ እንደ አዲስ ትወናቸውን ሊያይ ይሆናል ወይ የሚለውን በጉጉት የምናይ ይሆናል። ውድ የስኬት ሚዲያ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጉ። በቀጣይ ፓርት እስከምንገናኝ፣ ሰላም አሌይኩም ወረህመቱላሂ ወበረካቱ